ግን በቃ የሆነ የሚያስተምራቸው ሰው ይፈልጋሉ። እዛ ይሄዳል። አካባቢ ላይ ዑለማዎች ስላሉ መታወቅ አልቻለ። ይሄዳል። ከዛ ይጠይቁታል። ሲጠይቁት ይመልሳል። አንድም ቀን አላውቅም ብሎ ያ አያቅ እነሱ እንግዲህ እያንዳንዱን ነገር እገሌ አሊም እንዲህ ምናም ብሎ ራሱ ሲያስተዋውቅ በጣም የሚፈልጉት ለረጅም ጊዜ የሚመኙት ዱዓ የሚያደርጉት ነገር ተሳካልን ብለው ተደሰተዋል። ያንን ሰው አሊም አድርገው በቃ የተለያዩ ጀባታ ምናምን ይመጣለታል ማለት ከዛ ይጠይቁታል ይመልሳል የሚመልሰው አንደኛ ከቁርአን ሁለተኛ ከሐዲስ ነው ሶስተኛው ከቋንቋ ነው አራተኛው ከግጥም የሚመልሱ ይሄ ማለት የዕልሙን ባሕር ለማሳየት ማለት ከዛ ሁሉ ይጠይቃል ይመልሳል ሁሉ ይጠይቃል ይመልሳል አንድ ይህ ግን አንድ በጣም ከእነሱ መካከል ብልህ የሆነ ሰው ጃሂልም ቢሆን እኮ ብልህ አለ። እድሜ የሚያስተምረው ማለት ብስል የሆነ ሰው ይሄ ሰውዬ አንድም ቀን አላሁ አለም ብሎ አያውቅም። ስለዚህ እየሸወደን ሳይሆን አይቀሩም፣ ጃሂል መሆናችንን አውቆ እየሸወደን እንዳይሆን አላቸው። አይ አንተ ተው ምናምን አሉ። አይ ይህ ሰውዬ እየሸወደን ነው፣ ግዴላችሁ እንፈትነዋል። እንዴ ማን ነው የሚፈትነው? ጃሂል አሊምን ይፈትናል። እንዲ ያለ አሁን ይፈትናል። ችግር የለም ፈተናውን እኔው ራስ ያወጣላችኋለሁ። ምንድነው ፈተናው? እያንዳንዳችሁ ዝም ብላችሁ በግምት ማለት በጌስ አንዳንድ ፊደል አዋጡ አላችሁ አንዳንድ ፊደል ዝም ብላችሁ መንበል። በቃ የፈለከውን ከ28ቱ ፊደል አንዱን ጥራ። ከዛ አንዱ ከቀኝ ጀመረ፣ ካፋ፣ ከዛ ቀጥሎ ኑን፣ ከዛ ፋ፣ ሺን፣ አልፍ፣ ራ

ያወቅናት የሸመደድናት ቃላት ናት። እሺ ምንድናት? ያዕኒ ኩንፉሻር ሂያ ነውዑ ምን ነባት ተንቡቱ ቢአርድ የምን የዛፍ ዓይነት ናት። ይቺ ዛፍ ደግሞ ሁሉም ቦታ ለምትበቅለው የመን አገር ያውም ገጠራማ አካባቢ ላይ ትበቅላለች። ኢዳ አከለትሃ አልእብል ግመሎች ከዛ ቅጣል ከበሉ

ሐዲስ ላይ ተጠቅሳለች ኹንፉሻር ሐዲስ ላይ ተጠቅሷል። ከዛ ቃለ ረሱሉላህ ሶለላሁ ዐለይሂ ወሰለም ሁላቸውም ጎንበስ አሉ። ምን ጫማ ነጠላ ጫማ ነበር ያደርጉትና፣ ነጠላ ጫማቸውን አወለቁና ይደበድቡ ይጀመር፣ ማለት ነው። አረብኛ አዋቂዎች ላይ ዋሸ፣ ገጣሚዎች ላይ ዋሸ ዝመን አሁን ደግሞ ካለ ረሱል ላይ ብለ ረሱል ላይ ልትዋሽ ነው። ዝም ብንል ደግሞ ቁርአንም ላይ ተጠቅሷል ልትል ነው፣ ኩንፉሻር ቁርአን ላይ ተጠቅሷል ብለህ አላህም ላይ ልትዋሽ ነው ብለው ደብድበው ከዛ ጀዚራ፣ ከደሴቱ አባረሩት ይባላል። ከዛ ምን ተባለ? ማንም ሰው ራሱን ብቁ ሳድርግ አውቃለሁ ያለ ሰው ስሙ ማን ይባላል? ኩንፉሻር ይባላል ማለት ነው። በዚህ እንጨርሳለን። የዛሬ ሰለላሁ ዐለይሂ ወሰለም